እንኳን ለጸሎተ ሐሙስ በሰላም አደረሳችሁ እያልን ዛሬ ስለ ጸሎተ ሐሙስ አምስት ዋና ዋና ነጥቦችን ጠቅለል አድርገን እንመለከታለን። እነዚህም አንደኛ ጸሎተ ሐሙስ በብሉይ ኪዳን፣ ሁለተኛ የጸሎተ ሐሙስ ስያሜዎች፣ ሶስተኛ ሕፅበተ እግር፣ አራተኛ ቅዳሴና በአምስተኛነት ጉልባን የሚሉትን አርስቶች እንመለከታለን። አብራችሁን ቆዩ። ጸሎተ ሐሙስ በብሉይ ኪዳን ጸሎተ ሐሙስ በብሉይ ኪዳን ለፋሲካ ዝግጅት ተደርጎበታል። ፋሲካ ማለት ማለፍ ማለት ነው። ይኸውም እስራኤላውያን በግብጽ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይም በመቃኑ እንዲቀባ ለሙሴ ነገረው። ሙሴም የታዘዘውን ለሕዝቡ ነገረ። ሁሉም እንደ እንደታዘዙ ተፈጸሙ። በኋላም ከእግዚአብሔር ዘንድ መክሰፍ ታዞ መልአኩን የደም ምልክት የሌለበትን የግብጻውያን ቤት በሞት በኩል ሲመታ የበጉ ደም ምልክት ያለበትን የእስራኤላውያን ቤት ምልክቱን እያየ አልፏል። ፋሲካ መባሉ ይህ ሚስጥር ለማስታወስ ነው። በዚህ መነሻነት በየአመቱ እስራኤላውያን በመጀመሪያ ወር በ14ተኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። አገራችን ኢትዮጵያ ማስቀድማ ብሉይ ኪዳን የተቀበለች ሀገር እንደመሆኗ ይህን ስርዓት ትፈጽም ነበር። በአዲስ ኪዳንም የጌታችን ኢየሱስ ክርስቶስ ትንሣኤ ወይም ፋሲካ ተብሎ ይጠራበትን ምክንያት ጌታችን በዚህ በፋሲካ በዓል ራሱን የተወደደ መሥዋዕት አድርጎ ደሙን ስላፈሰሰልን ነው። በደሙ መፍሰስም ሞተ በኩር የተባለ ሞተ ነፍስ ርቆልናል። ስለዚህም ክርስቶስን ፋሲካችንን እንለዋለን። የጸሎተ ሐሙስ ስያሜዎች፣ ጸሎተ ሐሙስ በቤተ ክርስቲያን በርካታ ስያሜዎች አሉት። የዓለም መድኃኒት ኢየሱስ ክርስቶስ ስጋን የተዋህደ አምላክ መሆኑን ለመግለጥና ለአርአያነቱ ጠላቶቹ መጥተው እስኪይዙ ድረስ ሲጸልይ ያደረበት ቀን ነውና ጸሎተ ሐሙስ ይባላል። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ አጥቧል። ይህም ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ለማጠብ የመጣ የንጽህና የቅድስና አምላክ መሆኑን ያጠይቃል። ስለዚህም ዕለቱ ሕጽበተ ሐሙስ ይባላል። ይህን ለማስታወስ ዛሬም ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተ የእኛንና የህዝብን ኃጢአት እጠብ እኛም የአንተን አርአያነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ የምእመናንን እግር በወይንና በወይራ ቅጠል ያጥባሉ። ከሰባቱ ምስጥራተ ቤተ ክርስቲያን አንዱ ሚስጥረ ቁርባን በዚህም ቀን ተመስርቷልና እለቱ የሚስጥር ቀን ይባላል። ይኸውም ጌታችን ኅብስቱና ጽዋውን አንስቶ ይህ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው እንካችሁ ብሉ፣ ይህ ስለ እናንተ ነገ በመስቀል ላይ የሚፈሰው ደሜ ነው ከእርሱም ጠጡ በማለት እርሱ ከእኛ ጋር እኛም ከእርሱ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎ ሰውሮ ለደቀ መዛሙርቱ የተገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህም እለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ስጋውንና ክቡር ደሙን ለመቀበል ይዘጋጃል። መድኃኒታችን ኢየሱስ ክርስቶስ መስዋዕተ ኦሪት ማለትም ከእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድህነት ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሀላ ማለት ነው። በዚህም መሰረት ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊውን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ ወይም የአዲስ ኪዳን ሐሙስ ተባለ። ይህ ዕለት ለኃጢአትና ለዲያብ ቢሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም ባሪያ ጌታው የሚያደርገውን አያውቀውምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያንም ከአጢአት ባርነት ርቆ ከእግዚአብሔር ጋር የሚወዳጀውን መልካም ስራ በመስራት ህይወቱን መምራት ይኖርበታል። ባሮች ሳይሆን ወዳጆች ተብለን በክርስቶስ ተጠርተናልና በዚህ ዕለት እንደ ማክሰኞ ሁሉ ጌታችን በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱም ዋና ዋና ክፍሎች ሚስጥረ ስላሴን፣ ሚስጥረ ስጋዊና ሚስጥረ ትንሣኤ ሙታንን ያካትታሉ። ጌታችን እነዚህን ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳ ለደቀ መዛሙርቱ ሚስጢሩን በተአምራት ሊገልጥላቸው ሲቻለው በሰፊው ማብራሪያ እንዲረዱት አድርጓል። ደቀ መዛሙርቱ ያልገባቸውን እየጠየቁ ተረድተዋል። ምእመናንን በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችንን ክርስቶስ ራሱን ለአይሁድ አሳልፎ የሰጠው በዚህ ዕለት ከምሽቱ ሶስት ሰዓት ነው። በጸሎት ሐሙስ በቤተ ክርስቲያን የሚፈጸም ስርዓት በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናሉ። መንበሩ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል። ቤተ ክርስቲያኑም በማይጠንት ይታጠናል። ሕጽበተ እግር ይደረጋል። ቅዳሴ ይቀደሳል። በየቤቱ ደግሞ ጉልባን ይዘጋጃል። ከቀኑ በ9 ሰዓት ዲያቆኑ ሁለት ኩስኩስቶችን ውሃ ሞልቶ ያቀርባል። አንዱ ለእግር፣ አንዱ ለእጅ መታጠቢያ። ጸሎታ ኮቴት በመባል የሚታወቀው የጸሎት አይነት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ ይባረክና የሕፅበተ እግር ስርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርቱ ንግብ በማጠብ ያሳየውን የተግባር ትምህርት ለማሳየት ነው። ከውሃው በተጨማሪ የወይራና የወይን ቅጠል ለስርዓተ ሕፅበቱ ማስፈጸሚያነት እንጠቀምባቸዋለን። ሚስጢሩም የሚከተለው ነው። ወይራ ጸኑ ነው። ወይራ ክርስቶስን ጸኑ መከራ መቀበሉን ከማስረዳቱ በተጨማሪ እኛም እግራችንን በሚያጥቡን አባቶችና የምንታጠበው ምእመናን መከራ ለመቀበል ዝግጁ ነን ለማለት ስርዓተ ሕፅበቱን በወይራ እንፈጽማለን። የዋይኑ ቅጠልም መድኃኒታችን ክርስቶስ በወይን የተመሰለ ደሙን አፍስሶ ለምእመናን የሕይወት መጠጥ አድርጎ መስጠቱን ለመዘከር በወይን ስርዓት እጽበትን እናከናውናለን። በቀኝና በግራ የቆሙ ሊቃውንትም አዋርያቲሁ ከበበ እግረ አርዳኢ ውሃ ጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ቅዱስ ስጋውን ክቡር ደሙን ምእመናን ይቀበላሉ። ቅዳሴ የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምጽ ሲሆን እንደ ደወል ወይም ቃጭል የምንጠቀመውን ጽናጽን ነው። ልዑካኑ የድምጽ ማጉያ ሳይጠቀሙ በለሆሳስ ወይም በቀስታ ይቀድሳሉ። ምክንያቱም ይሁዳ በሚስጥር ጌታችን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበር ለማስታወስ ነው። በመቀጠልም ክብር የእቲ እጣነ ሞገር ዝማሬ የተባሉ የድጓ ክፍሎች ተዘምረው አገልግሎቱ ይጠናቀቃል። ህዝቡም ያለ ሉዛዜና ቡራኬ ይሰናበታሉ። ጉልባን ጉልባን ከባቄላ ክክ ከስንዴ ወይም ከተፈጠገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎት ሐሙስ ዕለት የሚበላ ነፍሮ ነው። በጸሎት ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብጽ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ስርዓት ነው።